አራት ሳምንት አብረን ቆየን። አንዳንድ በመሀል ስርቅ እያልኩ የሆነ ሀሳብ ውስጥ ምግብት እያልኩ ነበር መለሰው። እንደ አጋጣሚ ሆኖ አንድ ሁለት ዓመት እርስዎ በዛ ትልቅ የስልጣን ደረጃ የመንግስት ከፍታ ስልጣን ላይ ሆነው ይሰሩበት በነበረ ቢሮ እዛ ግቢ ውስጥ እኔም አንዲት አንድ ሚዲያ ቢሮ ውስጥ ነበር ሰራ ነበረ እርስዎ እኛ ለሻይ ስንወጣ ከቢሮ በአጋጣሚ እርሱ ከመኪና ሹፌሮ በር ከፍቶለት ሲወርድ ካየን ቆመን ነበር የምናሳልፉ። ጎረምሳ ነበርኩ የዛን ጊዜ። እድለኛ ነኝ፣ ከሰላሳ ዓመታት በኋላ ዛሬ ከእርሱ ጋር እንደዚህ ፊት ለፊት ቁጭ ብለን በማብራታችን እግዚአብሔር ያክብርልኝ፣ ረጅም እድሜ ከጤና ጋር የምንልታለው። አይ ክብሩ የኔ ነበሮች። እኔንም ምንም ሀሳቤን ስሜቴን ለመግለጽ ይህን መድረክ ስላመሳቸው ከልብ ከልብ አመሰግናለሁ። በጣም አመሰግናለሁ።